ሰላም፣ ሰላም ውድ የዞርች ቤት ሰዎች በክፍል 31 የሱፍ አበባ ትረካችን ሰመረና ቢታንያ በአንድ ላይ ወደ ጎንደር ለጉዞ መዘጋጀታቸውን አይተናል። ምናልባትም አሁን ወደ ጎንደር በሚሄዱበት ጊዜ ታላቅ የሞት አደጋ ሊያጋጥማቸው ይችላል፣ ወይም በተቃራኒው ሊተርፉበት የሚችል እድል ሊሆን ይችላል። ዛሬስ ምን ይከሰት ይሆን? በክፍል 32 አብረን ልከታተል። የሱፍ አበባ በሀብታሙ አለባቸው። ከሌሊቱ አስራ አንድ ሰዓት ተኩል ሲል ቢታንያ ጀማልና እኔ ሆነን ከገራዥ ወጣን። ላንድሮቨሯን ጀማል እንዲነዳት አድርጌያለሁ። ቤቲ በጉዞ ዝግጅት ምክንያት ትናንት ሙሉ ሌሊት እንቅልፍ አላየችም። በተቻለ መጠን ሆቴል ምግብ ገዝተን እንዳንበላ ስትል ምግባችንን ስታዘጋጅ አደረች። ሸዋዬና ደጀኔ ሳይቀሩ መታዋገዟት። ጉዟችን ፖለቲካዊና ወታደራዊ ግብ ስላለው ጥንቃቄ ጠይቃል። ለዘርቦ ክሽን የምንሰጠው ገንዘብ በተለይ፣ በምንም ተአምር ሊደረስበት አይገባም። ጀማል አዲስ ነገር የመፍጠር ችሎታውና ፍጥነቱ የሚገርም ነው። ትናንት ምሽት አንዱን የገራዥ የመፍቻ ዕቃ የብረት ሳጥን በሦስት ክፍሎች ቆራርጦ አዘጋጁ። ኤርትራውያን መቼም የገራዥ ስራን ያመልኩታል። ጥቂት የአስመራ ሰዎችን የሚመለከት የቅኝ ግዛት ውርስ አድርገው አይደለም የሚመለከቱት። የአዲሱ ኤርትራዊ ማንነታቸው ኢኮኖሚያዊ መገለጫ አድርገውታል። ከኢትዮጵያውያን እንበልጣለን ሲሉ ገራዥ ሞልቶናል ማለታቸው እንደሆነ በቀላሉ መረዳት ይቻላል። የሚገርመው ተማሩ የሚባሉ ሊቃን ሳይቀሩ እንደዛ ያስባሉ። በበኩሌ የኤርትራን ጥያቄ ከዚህ ገጽ ስለምመለከተው ሁሌም አቋሚ አንድ ነው። ሌት ዘምገው ላለው ጀማል አማርኛ በደንብ ስለማይችል ይመስለኛል ብዙ ጊዜ ጭመት ነው፤ ያዘዝኩትን ሁሉ ሳያመነታ ይፈጽማል። ከአንድ መቶ ሺ ብር በላይ የገመትኩትን የድርጅት ገንዘብ በሶስተኛው ሳጥን ውስጥ አስቀመጠው። ዝም ብዬ ሳስበው ግራ ዘመምነት ምን አይነት ባህሪ እንደፈጠረብን ገረማሉ። ይህን ሁሉ ገንዘብ ይዘን ምንም መስሎ አይታየንም። በቃ ጠቃሚ የሆነ ቅጠል፣ ወረቀት፣ ካርቶን አምስት ሳንቲም የማንሳት ፍላጎቱን ጥያቄው ምን ነው? ይህኔ አንዱ ሊበራል ቀኝ ዘመም ቢሆን ኑሮ ይህን ያክል ብር ይዞ እንብሎ ከጠፋ በኋላ ስለሚኖረው የቅንጦት ህይወት ነበር የሚወዘወዘው። አይምሮዬን ወደ ጀማል መለስኩት። አይኩት ከነጎቱም ለባሲ ጋር ሰባት ሆኖ መጡ። ስድስቱ ባንድ ወር ውስጥ አልቀዋል። ጀማል ብቻ ተርፎ ይሄው ወደ ኤርትራ ለመመለስ መብቃቱ ነው። ከጀርባው ቁጭ ብዬ ሳየው ሀዘን ተሰማኝ። ሜታንያ እንቅልፍ እንድተኛ ስል ከኋላ ወንበር ተቀመጠ። ወንበሩ እንዲመቻት በጨርቅና በሸራ ደልዩ አሉ። ዋናውን አስፋልት ይዘን ወደ ኑረዲን ዳቦ ቤት ስናመራ ጭንን ተንተርሳ ጋደም አለች። ለእሷ ይህ ጉዞ ከፖለቲካ ይልቅ ማህበራዊ ተነቆ አለ። ከኔ ጋር ነው የምትጓዘው። በትላንቱ አለባበሷናት ባየዋት ቁጥር መላመድ አቅቶኝ በሳቅ ብፍላሉ። ምን አባ ያስቃል? ሞሮን ብላኝ እሷም ትሰቃለች። ለመለማመድ ገና ብዙ ምን ቸገር ይመስለኛል። ወይዘሮ ማስተዋልን ደብረ ሊባኖስ አንድ አፍታ ቆመ ብለን ለመጠየቅ ፍላጎት ነበር። የእሷ አለባበስ ምቾት አይሰጣቸውም ብለን ሰጋን። እነሱ ማየው ነው። ማስቴ በጣም ጠርጣራናት፣ የሆነ ሚስጥር እንዳለኝ አይጠፋት። ከዚያ አንቃይዛኝ አልልቅ ነው የምትለው ስትለኝ አልፈናቸው ለመሄድ ተስማሙ። አዲስ አበባን እያቋረጥና ሄደን አውቶብስ ማረፊያ ስንደርስ የግራ አቅጣጫችንን ያዝን። እስካሁን ተገድሎ የተጣለ የአናርኪስት አስክሬን አይታየኝም። ምናልባት ተረኛው ከፍተኛና ቀበሌ ሌላ ሊሆን ይችላል። ከግድያው ጎን ለጎን የደርግና የመኢሶን ያለፉት ቀናት ትኩረት ትምህርት ቤቶች ሆነዋል። ሰፊና ተከታታይነት ያለው የማጋለጥ ዘመቻ ጀምሯል። ተማሪዎችንና መምህራንን ሰብስበው መዝሙር ያስቀድሙና በስነ ልቦና ጫና ራሳቸው እንዲያጋልጡ ያዋክቧቸዋል። ያጋለጠ አመለጠ፣ ያልወጣ ራሱን አጣ። መግቢያ ቀዳዳ የሚያስከፍቱበትም ዘዴ ቀይሰዋል። አንድ የሌላ ቀበሌ ነዋሪ የሆነ ተጠርጣሪ ሀባ ይፈልጉና ስሙን ይጠሩታል። ከሱ ጋር የተነጋገሩ ወይም አብረው የሰሩ ዋስትናና በራስ መተማመን እንዲያጡ ያደርጓቸዋል። ዘዴው አንዳንድ ቦታ ሰርቶላቸዋል። ይህ ካልሰራ ሌላ ዘዴ ይጠቀማሉ። ወላ ሳታውቁት ወይም ያለ ፍላጎታችሁ ዲሞክራሲያዊ ጋዜጣ መሬት ወድቆ አንስታችሁ ያነበባችሁም ቢሆን እናውቃችኋለን። መረት የሚደረግላችሁ ግን ራሳችሁ በፍቃዳችሁ ካጋለጣችሁ ብቻ ነው ይሏቸዋል። ከዚህ የሚያመልጥ ስለሌለ ብዙ ሰው ይተለጠላል። ፖሊሶችን አሰማርተው እያንዳንዱ ሰው ቃል እንዲሰጥ ያደርጉታል። ቀጥሎ የሶስት ሳምንታት የሪዮት አለም ትምህርት እንዲወስድ ይደረጋል። በጣም የተሳካው ዘዴያቸው ግን የእኛን ወዶ ገቦች መጠቀም መቻላቸው ነው ጥቆማ እንዲሰጡ ያደርጉና የተወሰኑትን በአፈሳ ይዛሉ። ከዚያ ወፈይላ ላይ ገለብጧቸዋል። በዚህም ምክንያት አዲስ አበባ በአጭር ጊዜ ውስጥ ወደ ግዙፍ እስር ቤትነት በመለውጥ ላይ ናት። ላንዶቨሯ ኦቨርዋ የእንጦጦን ዳገት ተያያዘችው። ሐሳቤ መፍሰሱን ቀጥሎ፣ ሙሴ ባልዲን ድንገት ፍጥ አለፈው። ሙሴ ትናንት ከምሳ በኋላ ቤት መጥቶ ነበር። በመጠኑ ተረጋግቶ ትልቅ ሰው ለመሆን እየጣረ ነው። የድሮ የዋህነቱ ግን እንዲህ በቀላሉ የሚለቀው አይመስልም። ወይዘሮ ማስተዋልን በተደጋጋሚ መጥቶ ስላላገኛቸው ቅር አለው። ቤትዬ ሰመረ ሹማታ ዳብር በሉኝ እንጂ የከፍተኛው የአብዮት ጥበቃ ኮሚቴ መቺ ግብረ ኃይል ሰብሳቢ ሆኘ ከትናንት ወዳ ጀምሮ የተሹም ያለው እኮ ሲለን፣ ስለ ስራው ባናውቅም እሱ ደስ ስላለው ብቻ ተነስተን ጨበጥ ነው ስም አንጂ ሙሴ፣ ይሄ የሚያዘውን እና የሚገደለውን ሰው እናንተ ናችሁ እንዴ የምታስሩት? እኔ ማጨነቀኝ እኮ ይሄ ሁሉ ሰው ኢህአፓ ከነበረ ምን የተረፈ ሰው አለ ይባላል። ቢታንያ ዝም እንደተዛ ሳፈጥባት ሳትታይን ቀርታ ጠየቀችው። ሙሴ ወልዲ ምቡን እየበላ በመሀሉ ጉርሻውን በእጁ ላይ ይዞ ለሴኮንዶች አረፍ እያለ እንደገና እየጎረሰ ያጫወትን ገባ አንድ ቃል በነገረን ቁጥር ታዲያ አንድ ምክር ጣል ያደርግልናል። ጥያቄዋን መነሻ አድርጎ በቢታኒያ የዋነት ፈገግ ካለ በኋላ ቀጠለ። ቤትዬ፣ ሰመረ ልንገራችሁ፣ ጊዜው በጣም ጥንቃቄ የሚፈልግ ነው። ቢታኒያ እንዳልሽው አንዱን ሰው ከሌላው ምን እንደሆነ መለየት መንግሥትን በጣም ከብዶታል። ወይ የውጭ ጠላት አይባል፣ ንጹህ ሰው አብሮ ተጎዳ። ሲጨንቀን ባለፈው ሳምንት አለቆቻችንን ጠየቅናችሁ። አንዱ ምላን እንመሰላችሁ፣ አናርኪስቶችን ብዙ ጊዜ የምትለዩዋቸው በሚናገራቸው ቃላት ነው። እኛ እናሸንፋለን ስንል ኢህአፓዎች ግን እናቸንፋለን ይላሉ አለን። እኔ አልተቀበልኩትም። እጄን አወጣሁና አናርኪስት ሞኝ አረቀው እንዴ፣ ተይዞ እናቸንፋለን የሚልልህ ብዬ ሰውን አሳቅሁት። በኋላ ግን ስምቤ ሳስበው ሰው እያለቀ ያለው እውነትም በንግግር አለማወቅ ነው። አደራችሁ አፋችሁን ቅጡ። ምክሩ በእውነት ከልብ ስለነበረ ከቢታንያ ጋር ስንታያይ ሁለት እንደተሰማን ተሰማን ተግባብተናል። ሙሴ ስለ ደርግና መይሶን የመጪው ጊዜ ቅድም የሚያውቀውን መረጃ ዝርዝር አድርጎ ተረከልን። ወዲያው አስተላለፍ ነው። እንጦጦ ደርሰን ለፍተሻ ቆመን የፍተሻው ማት ጨርቅ አስጥሎ ያሳብዳል። አካል ላይ የበቀለ ፀጉር ወይም ብጉር ነገር የሚፈልጉ ነው የሚመስሉት። ደግነቱ መረጃዎቻችንና መመሳሰላችን እጅግ የተዋጣለት ነው። ሁሉንም ኬላዎች በራስ መተማመንና መረጋጋት ሳይለየን የተፈተሽን ለማለፍ ተነጋግረናል። ዋናውን ፍተሻ በቀላሉ አለፍን። ቢታንያ ተመልሳ ጋደም ማለች። በመንገዳችን ላይ ነፍሰ ጡር ሴት ማየት የሌለባት ነገር ሊያጋጥመን ይችላል። በአንድም ክፉ ትርኢት እንድትረበሽ አልፈልግም። መተኛቷን መፈልገውም ለዚህ ነው። ረዥሙም የሸዋ ሜዳ ስንያያዘው ሐሳቤ ወደ ሙሴ ባልድ ተመለሰ። አፍ ያመጣልዳ ይላሉ አበውም፣ ለዚህ አስቸጋሪ ጊዜ የሚስማማ እውነት አለው። ፈረንጆች በራሳቸው መንገድ ይገልጹታል። ህይወትና ሞት በምላስ ስር ናቸው በእኛ በኢህአፓ ማዕከላዊ ኮሚቴም ይሁን በደርጎች በኩል ምላስ ሞትንና ሽረትን እየወሰነች ነው ቃላት የድርጊት ነጸብራቅ ሆነው አንገት የሚቀላበትን ሳይፍ እስከ መሳል ድረስ ጠንክረዋል ጌታቸው ማሩ ከዮሐንስ ብርሃኔ እና ከጸሎተ ዝቅያስ ጋር ቁጭ ብሎ ሲያወራ አንድ ነገር እንደ ቀልድ ተናገረ በሉ እናንተም ግፉበት እኛም እጃችንን አጣጥፈን አንቀመጥም። መጀመሪያ ችላ ተባለ። ጠቡ ሲፋፋም ግን ማስረጃ ሆኖ ተጠቀሰበት። ይሄው በእጁ ላይ ሰንሰለት ያሰረበት የኢህአፓ ፖሊስ ቢሮ እስረኛ ይዞ የሚያስቀምጥበት ወህኒ ቤት የለውም። ጌታቸውን እስካሁን እነደጀኔ ደጀኔ በገመድ ሲጣርገውት ይሆናል። በዚህ በኩል በጣም ጠንቃቃ የሚባለው ተናጋሪ ብርሃነ መስቀልም ከምላሱ ወለም አንዱ ጓደኛው እዚህ አዲስ አበባ አለህ እንዴ ለመሆኑ ምን እየሰራ ነው ብሎ ጠየቀው። ብርሃነ የማዕከላዊ ኮሚቴ እስረኛ ሆኜ ይሄው ተቀምጫለሁ ብሎ መለሰለት። የግጭቱ እሳት ሲነድ ተጠቀሰበት። በደርጎች በኩልም ምላስ ሞትና ህይወትን ወሰኖ አልቀረም። ባለፈው ወዳር ወር ላይ ነው ደርግ የመዋቅር ለውጥ አድርጎ አዋጅ ወጥቷል። አዋጁ የኮሎኔል መንግስቱን ዋና ዋና የተባሉ ስልጣኖች ለጀነራል ተፈሪ በንቲ ሰጥቷቸዋል። አንድ ስብሰባ ላይ ጀነራል ተፈሪ መድረኩን ይመራሉ። መንግስቱ እጃቸውን ያወጡና የኢህአፓ ከፍተኛ የኢኮኖሚ አሻጥር እየሰራችብን ነው፣ ገቢ እያሳጣችን ነው፣ በስራ መሳሪያዎች ላይ ጉዳት እያደረሰችብን ነው ብለው አማረሩ። ጀነራል ተፈሪ እየቀለዱ ይሆን የምራቸውን ይናገሩት አይታወቅም። መንግስቱ ውሃ ውሃ ሰኝታ ሳለ ይሄ ኢህአፓ ለምንድነው ዘጠኝ ጊዜ አንቺ አንቺ መጥላት ከሰሙት ሁሉ የደነገጠ እንጂ የሳቀል ነበረም። አፍ ይዘው ለሞት ይላል መጽሐፉ። አፍ ሞትን ይጠራል። ጀነራል ተፈሪ የሞቱት ያለ ጥርጥር ያንቀል ነበር። ለጥ ያለውን የሸዋን መስክ አቋርጠን አባይ በረሃ ደረሰን። እሱንም ወጥን ጎጃም ገባን። የጀማል አነዳድ ግሩም ነው። እንደምንም ሄደን ከመሸ ባህር ዳር ገብተን ነበር። እዚህም የፖለቲካ አየሩ ከአዲስ አበባ የተለየ አይደለም። ጥቁር ደመና አርግዞ ህዝቡን በጭንቀት ይነጣዋል። የምናየው ሰው ሁሉ ቆሞ ውሾ ሲደረድር የተሰማን መሰለን። እነሆ በዚያን ጊዜ ሰው በሰው ላይ ይነሳል። አንተም ተው፣ አንተም ተው የሚል ዳኛም አይኖርም። የሆነ ቦታም ብቢዋለው ኢትዮጵያ ውስጥ ግን የትንቢቱ አፈጻጸም ትንሽ ለየት ይላል። የሚገዳደለው ሰው እርስ በእርሱ አይደለም፣ መንግስት ነው የገዛ ህዝቡን የሚረመርመው። ዳኞችም ያለፈቃዳቸው ስራ ፈት ተደርገዋል። በኮሚቴ አሰራር ስለተተኩ ቢሯቸው በር ላይ ቆሞ ጥርሳቸውን ሲፍቁ ነው የሚውሉት። እነ ሻለቃ ተካቱሉ የገቡትን ፖሊሳዊ ቃለ መሐላ ቆረጥ አጥመው ወልተው ግድያ የሚወስኑት በእጅ ድምጽ ነው። ግን ምን ማድረግ ይቻላል? ድርጅቴ ኢህአፓም ከታሪክ ተጠያቂነት አያመልጥም። ቤቲ የምትወደውና የምትደጋገመው የቤንጃሚን ፍራንክሊን ጥቅስ መጥቶ ጥልቅ አለብኝ። የጠብን ፍም የሚያራግብ በሚፈጠረው ፍንጣቂ ቢቃጠል ማማረር አይኖርበትም። ይኸው ፍንጣቂው ቋያ እሳት ሆኖ አገር ምድሩን እየለበለበው ነው። ቤንጃሚን ፍራንክሊን ሌላም ድንቅ አባባል አለው። ከሞትክ በኋላ ቶሎ ላለመረሳት ከፈልክ አንድም የሚነበብ ነገር ጻፍ፣ አሊያም ሊጻፍ የሚችል ታሪክ ስራ። ኢህአፓዎች ለሁለቱም መማራጮች አልታደልም። ህብውነታችን ከመጠን በማለፉ ታሪክ አልባ ሆነን እያለፍን ነው። አጭሩ የልጅነት ዘመኔ እንደ ኢትዮጵያ ታሪክ በጸጸት የተሞላ ነው። ቢታኒያ ትንቢት የተናገረች መስሎ ተሰማኝ። ባህር ዳር አድረን ጧት ጉዞ ጀመረን። አባይ ድልድይን ስንሻገር ጠበቅ ያለ ፍተሻ ገጠመን። አንዱ ፖሊስ ቢታኒያ ሊያፈጦ አይኖቹን አልነቀል አለ። አመስግኜ አስር ብር ሸጎጥ ሳደርግለት ሁኔታው ተለወጠ። ካልሽኛው ሞቼ እገኛለሁ ብሎ ትንሽ አስቸገረ። ላንድሮቨሯ የፎጎራን ሜዳ ፉት ብላ ወረታን አልፈን ወደ ይፋግ ከሚወስደው መገንጣያ ስንደርስ ያላሰብነው ፍተሻ አስቆመን። ፖሊሶቹ በጣም ብዙ ናቸው። ጸጥ ብለው እዚህና እዚያ ቆመዋል። ብርብር አድርገው ፈተሹ። ደግነቱ ቢታንያ ላይ ያፈጠጠ የለም እንጂ፣ ጉቦ ለመስጠትም አመቺ አልነበረም። ጉዞአችንን ስንቀጥል መንገዱ ሁሉ ታጣቂ ነው። እነ ጎይቶም ለባሴ ተገድለው መንገድ ላይ የተጣሉ ቀን ያየሁት አይነት ትርኢት ተመለከትኩ። ክፋቱ ደግሞ ቢታንያ ነቅታ ቁጭ አለች። ላስተኛት ስል ውሃ ጠማኝ አለች። አንድም ነገር ማየት የለባትም። አዲስ ዘመን ከተማ መግቢያ ላይ ጀማልን አስቆምኩት። ተሯሩጬ የቀዝቃዛ ውሃ ሳመጣላት ግጥም አደርጋ ጠጥታ ጋደም ማለችልኝ። ወደ መሀል ከተማው ስንገባ ግምቴ ትክክሉን አገኘሁት። ሰው ሆኝ የመፈጠር ያስጠላኝ። ወደ ጎንደር መገንጠያ ላይ ትንሽ አደባባይ አለች። በላይ በኩል ዳገቱ ላይ አራት ያህል ፖሊሶች ቆመዋል። ከአደባባዋ በታች በኩል በጥይት የተገደለ አስክሬን ወድቋል። ወጣት ሴት ናች። የለበሰችውን ቀላል ቀሚስ ነፋስ ገልቦታል። ቀይ ሙታንታዋ ይታያል። ወፈር ያለውና ፍም የመሰለ ቀይ ገለዋ እንደ ጧፍ ይንተገትጋል። ስፖርት ስትሰራ ቆይታ ረፍት ያደረገች ትመስላለች። አጭርና አፍሮ ዘቤ ተቆረጠ ፀጉሯ መሃል ላይ ጥይት ጭንቅላቷን ፈረካክሶታል። መቼም ልረሳው አልችልም። አንጀቴ ተንሰፈሰፈላት አእምሮዬ ድንቡሽ ብሎብኝ ወደ መሃል ከተማው ገባን። ከአውቶቡስ ማረፊያው አለፍ ብሎ የወንድ አስክሬን ወድቋል። ከዚህ በኋላ ግራና ቀኝ አላይም፣ ቁልቁል አቀረቀቅኩ። ባደግኩበት አካባቢ ባህል ሴት ልጅ ምንም ይሁን ምን በደም ምልልስ አትገደልም። ሚስት ትሁን እናት ወይም ልጅ ልጅ ትይሃባና ደርግ ከዚህ ትውፊታዊ ወግ በታች ቁልቁል ዘግጠው ታዩኝ። በነፍሰ ገዳይነታቸው ሁለቱም ያውናቸው ብርክታዊ ትንሽ የገደሏት በዚህ ጭካኔ መንፈስ አደለ ሁለቱም ማስጠሉ። ትንሽ የተስፋ ጭላንጭል የምትታየኝ አሁን ዘርኡ አዲስ አበባ ስለሌለ እርምት ለማድረግ ይመች ይሆናል። በድርጅት ደረጃ የሀገር ሽማግሌ አቁሞ ኃጢአቱ መናዘዝ አለበት። ለሠራው ወንጀል ሁሉ በይፋ ይቅርታ መጠየቅ አለበት። ችግሩ ማን ነው ከሞት ተርፎ የእርምት ንቅናቄውን የሚያደርገው? ብልጭ አለችው ተስፋ ይመልስ አድርግ ማለች። አዲስ ዘመን ከተማን ካለፈን በኋላ የሲኦል ጉዞ ሆነብን። በወጉ ያልተጠረገው ሰበርባረ መንገድ ያነሳ ያፈርጠን ጀምር ቢታኒያን ጥበቅ አድርጌ እያያዝኩ እንደምንም ገፋን። የምሳሳት አለብ እንዳለ እብናት ከተማ ገባን። የከተማው ህጻናት ልክ እንደተጠራሩ። ሁሉ ግልብጥ ብለው መተው ከበቡ። ከሰማይ እንደወረደ ሌላ ዓለም ፍጡር አፍጥጠው በአግራሞት ያውናል። ሰው እንዳንገጭ እንደምንም ተጠንቅቀን አለፍን። አዋቂዎችን ስክንምናገኝ እግር መጣ ያጣ አንድ ምግብ ቤታ ሳይተሆን እዛ አቁመን ገባን። በቅል የተያዘ ንጹህ ማር በር ላይ ፀሐይ ላይ ተሰጥቷ ብርዛስ በጥብጣን እየጠጣን ቆጭ አለን። ከምግብ ይልቅ ብርዙ ቢታኒያን ተስማማት። ሆዲየ፣ አይዞሽ ነቃ በይልኝ። ሰላት አታስብ ሰሙዬ፣ በጣም ደና ነኝ ትለኛለች። የምግብ ቤቱ ባለቤት ከወይዘሮ ማስተዋል ጋር የሚመሳሰሉ በሳል ሴት ናቸው። ቡና አፍልተውልን ቅልጥ ያለ ወደ ጀመርን፣ ስለ አዲስ አበባ የጠይቁናል፣ እንመልሳለን። ቀስ በቀስ የተግባባን ስንመጣ ወደ ፖለቲካ ዘነበሉ። እምነት ልጅ ያላት የአዲስ አበባ እናት አለች፣ በመገረም ድምጻቸውን ዝቅ አድርገው ጠየቁ። ያው መቼስ ሁሉም ተገድሎ ያልቅ ብዬ ቢታንያ ስታፈጥብኝ፣ ላፉ ከብዬ ዝም አልኩ። እንደ አብዛኛው የገጠር አካባቢ ሰው ጥሩ አቀባበል አደረጉልን። ትንሽ ቆይተን የብናት ክሊኒክን የሚያሳየኝ ሰው ይኖር እንደሆነ ጠየኳቸው። አንዱ ህፃን ልጅ ጠርተው አስመጡልኝ። ቢታንያ እና ጀማል አብረውኝ እንዲሄዱ አልፈለግኩም። መንጋጋቱ የደርግን ትኩረት ይስብ ይሆናል ብየሰጋው ህፃኑ የምራ ሲወስደኝ አልፈነው በገባንበት መንገድ አንድ ኪሎ ሜትር ያክል እንኳን አይርቅም። ከመንገዱ ዳር ነው። በአካባቢው የተሻለ ህንፃ ነው። እንደ ነገሩ በሆነ የጨራሩ አጥር ታጥሯል። በደምባቸው ወደ ጠጅ ቤቱ ተመለስኩ። እንግዲህ ወደ አድማጮቻችን ቢታንያ ሰምረና ጀማል እብናት ደርሰዋል። ምን ይፈጠር ይሆን? በክፍል 33 ሶስት የምንከታተል ይሆናል። አብራችሁን ስለነበራችሁ ከልብ እያመሰገንኩ ሼር፣ ላይክ፣ ሰብስክራይብ እንዲሁም ማስተያየት መስጠት ላይ ኮሜንት ማድረጉን አይርሱላለሁ ዘውድ ሲሆን